ሰላም የያያ ኮንስትራክሽን የዩቱብ ቻናል ቆያችሁ። እኔ ኢንጂነር ሰላም ነኝ። በያያ ኮንስትራክሽን ካምፓኒ በኦፊስ ኢንጂነር ፖዚሽን ላይ ይገኛለሁ። ዛሬ እንግዲህ ከኔ ጋር የምናየው የግንባታ ፍቃድ ለማውጣት ስለሚያስፈልጉ ሰነዶች ነው። ምን ምን ሰነዶች እንደሚያስፈልጉ በዝርዝር የምናይ ይሆናል። አብራችሁን ቆዩ። እንግዲህ በሊዝም ሊሆን ይችላል፣ በግዢ መሬትን የራሳችን ካደገን በኋላ የትኛውንም ቢውልዲንግ ብንሰራ ግዴታ የግንባታ ፍቃድ ያስፈልጋናል። ስለዚህ ይሄን የግንባታ ፍቃድ ለማውጣት ደግሞ የተለያዩ ሰነዶች ያስፈልጉናል። ከነሱ ውስጥ ደግሞ አንደኛ የፕላን ስምምነት አለ። ከፕላን ስምምነቱ በኋላ ወደዚህ የግንባታ ፍቃድ እንሄዳለን። ይሄን ደግሞ የግንባታ ፍቃድ ካገኘ በኋላ ደግሞ ግንባታ ማስጀመሪያ ደግሞ ራሱን የቻለ ሌላ እንትን አለ ማለት ነው። እንደገና ደግሞ እሱንም ደግሞ የግንባታ ማስጀመሪያውን አግኝተን ስራ ጀምረን ካጠናቀቅንም በኋላ ደግሞ ህንጻችንን በሙሉ በሙሉ ጨርሰንም ሊሆን ይችላል እንዲሁም ደግሞ ፓርሻሊ ጨርሰን ወደ ስራ መግባት የምንፈልገም ደግሞ ከሆነ የመጠቀሚያ ፈቃድ ያስፈልገናል ማለት ነው። ስለዚህ አሁን የዘረዘርኩላችሁን እነዚህን አራቱን ነገሮች በዝርዝር እያንዳንዱን የምናይ ይሆናል ማለት ነው። የመጀመሪያው እንግዲህ የምናይ የፕላን ስምምነት ነው። የምንገነባው ህንፃ የመኖሪያ ቤት ሊሆን ይችላል ለሆቴልም ሊሆን ይችላል። ለትምህርት ቤት፣ ለሆስፒታል፣ ለተለያዩ ነገር የሚውል ህንፃ ይሆናል የምንገነባው። እና ያ ህንፃ ከከተማው እዛ ከተፈቀደው የግንባታ አይነት ጋር ይሄዳል የሚለውን ቼክ ያደርጉልናል ማለት ነው። እንዲሁም ደግሞ ወደ ላይ ምን ያክል ለምንወጣው የምንገነባበት አካባቢ የራሱ የሆነ ቁመት ሊኖረው ይችላል። ከጂፕላስ ስሪ በታቸውን የማይገነባበት ቦታ ሊኖር ይችላል። የተለያየ ማለት ነው። ስለዚህ እሱን እሱን ቼክ የሚያደርጉበት ነው በአጠቃላይ የፕላን ስምምነት የምንለው ይህንን የፕላን ስምምነት ደግሞ የምናገኘው ከክፍለ ከተማ ወራ ቤት ሄደን መቀበል እንችላለን ማለት ነው። እና ደግሞ ብዙ ጊዜ ማይወስድም ባመለከተን በ45 ደቂቃ ውስጥ የማግኘት መብት አለን ማለት ነው። ስለዚህ ይሄ ብዙም የሚያስጨንቅና የሚያሳስብ ነገር አይደለም። እና ደግሞ ይህንን ደግሞ የፕላን ስምምነት ለማግኘት ደግሞ የተለያዩ የምናስገባቸው ሰነዶች አሉ። አንደኛ የታደሰ መታወቂያ ያስፈልገናል። በተወካይ ከሆነ የምናሰራው የተወካይ ውክልና ያስፈልገናል። ይህ ውክልና ደግሞ በውልና ማስረጃ የተረጋገጠ መሆን አለበት። ደግሞ በሊዝ የተያዘ ከሆነ ደግሞ ከክፍለ ከተማው የሚሰጠን ቅጽ አለ። አንደኛ እሱና እሱን ቅጽ ሞልተን እንሰጣቸዋለን። ሌላ ደግሞ የይዘት ማረጋገጫ ማለትም የካርታ ማለት ነው፣ የሊዝ ውል ያስፈልገናል። እነዚህን ዶክመንቶች አንድ ላይ አድርገን እናስገባለን ማለት ነው። ስለዚህ ይህንን የፕላን ስምምነት ለማግኘት እነዚህን ፎርሞች ከሞላን የፕላን ስምምነታችንን ማግኘት እንችላለን ማለት ነው እና ይህ የፕላን ስምምነት ደግሞ የሚያገለግለው ለአስራ ሁለት ወር ነው። ከአስራ ሁለት ወር በኋላ ይህ የፕላን ስምምነት አያገለግለንም ማለት ነው። በተጨማሪም ደግሞ ይህ የፕላን ስምምነት የሚያገለግለው ለአዲስ የሚገነባ ሰው ብቻ አይደለም። ሜይ ቢ በሆነ ምክንያት አቋርጠና ሊሆን ይችላል። ከአንድ ዓመት በኋላ መቀጠል ብንፈልግ እንዲሁም ደግሞ ሰርተን ጨርሰን ደግሞ እዛው ኤክስቴንሽን ለማድረግ ለመጨመር ብንፈልግ ግዴታ እንደገና የፕላን ስምምነት ያስፈልገናል ማለት ነው። ለነባር ግንባታ ማሻሻያ ከሆኑ ደግሞ የሚያስፈልጉት ዶክመንቶች አንደኛ የይዞታ ማረጋገጫ፣ ቅድም እንዳልኳችሁ ካርታው ማለት ነው። ካርታው ያስፈልገናል። እንዲሁም ደግሞ የመስክ ደብተር ወይም ሪፖርት። እቺ ወረቀት ምንድነች? የመጀመሪያ ሕንፃ ከተስማማን ለመስራት ማስጀመሪያ ተሰጥቶ ስራ ከጀመረን በኋላ ኮንትራክተር ጋ የምትቀመን ደብተር አለች። ያለውን ነገር እዛ ጋ ቼክ የሚያደርጉበት ደብተራለች ማለት ነው። ስለዚህ እሷም ታስፈልጋለች ለነባር ግንባታ ማሻሻያ ማለት ነው። በአጠቃላይ እነዚህ ናቸው የሚያስፈልጉት ለፕላን ስምምነት ማለት ነው። ልክ ይህንን ፎርም ካስገባም በኋላ የፕላን ስምምነታችን እናገኛለን። ከዚህ ፕላን ስምምነት ጋር አንድ ላይ ደግሞ ከእዳ ነፃ መሆናችንን የሚያሳውቅ ወረቀት ይሰጥናል። እሱንም አንድ ላይ ከፕላን ስምምነታችንን ጋር እንወስድና ቀጣይ ወደምን እንሄዳለን? ወደ ግንባታ ፍቃድ ወደ ማውጣት እንሄዳለን ማለት ነው። ለዚህ ደግሞ አንደኛ መጀመሪያ ከእነሱ የሚሰጠን ቅጽ አለ። እሱን ቅጽ በደንብ እንሞለዋለን። ከዛም በመቀጠል ደግሞ እኛ ለእነሱ የምንሰጠው መረጃዎች አሉ። ከእነሱም ውስጥ አንደኛው ምንድነው? ቅድም መጀመሪያ ላይ የጨርስ ነው የፕላን ስምምነት አለ። እሱን እናስገባለን። ደሞን የአርክቴክ ሰነዱን እና የሳይት ፕላኑን በዌብሳይት አለ የራሳቸው ዌብሳይት አላቸው። እሱን በኦንላይን አስገባለን። እንዲሁም ደግሞ በአካልም ደግሞ ሄደን በኤስሪ ፔፐር ፕሪንት ከተደረገ በኋላ እሱን ምን አስገባ ይሆናል ማለት ነው። ይሄ ምንድነው? አንደኛ በገቨርንመንት በኩል ያሉ አማካሪዎች ይሄንን የሚያስገባውን አርክቴክቸራል እና የሳይት ፕላኑ በደንብ አይተወት የሚስተካክለውን ነገሮች ይነግሩናል ማለት ነው። እና ይሄን አስተካክሉናል። እሱን አስተካክለን ማክሲመም እስከ ሶስት ዙር ድረስ ነው። በዛ ዙር እየተስተካከለ የሚገባ ይሆናል ማለት ነው። ቀጣይ የሚያስፈልገው ፋይል ደግሞ ምንድነው? የወሰንተኛ ስምምነት ነው። አጎራባች ያሉ ማለትም ጎረቤቶቻችን ማለት ነው። በግራ በቀኝ ያሉትን የእነሱን ወሰን ምንም እንዳነካን የራሳችን መሬት ላይ እንደሆነ እየሰራን ያለ ነው። ለእነሱ የሚገባ ቀጽ አለ። እነሱ እሱን ፈርመው ይሰጡናል ማለት ነው። እና እሱም ይገባል። ችግር ካለ ምን ካለ የማይፈርሙ ከሆነ የማይፈርሙበትን እነሱን ደግሞ ያልፈረሙበትን ምክንያት ደብዳቤ ጽፈው ያስገባሉ ማለት ነው። እና ይሄና ክሊር እስከሚሆን ድረስ ይሄ የግንባታ ፍቃድ አይሰጥም ማለት ነው። ሙሉ በሙሉ ከጎረባች ከጎረቤት ጋር የወሰን ግጭት ምናምን ምንም አይነት እንትን መኖር ስለሌለበት እሱ ክሊር ከተደረገ በኋላ ነው ማለት ነው ወደ ሌላ ስቴፕ የምንሄደው። እንዲሁም ደግሞ የአማካሪ ወይም ደግሞ የኮንሰልታንት ድርጅት የምስክር ወረቀት ማለት ነው። እነዚህም የአማካሪ የንግድ ፍቃድ፣ የምዝገባ ፍቃድ፣ ቫት ሬጂስተር እንዲሁም ደግሞ የአርክቴክቸራሉ የንግድ ፍቃድ ያስፈልጋል ማለት ነው። እንግዲህ ከላይ ያስገባናቸው ፋይሎች ታይቶ ከእንደገና በቀጣይ ደግሞ የሚገቡ መረጃዎች አሉ። ከነሱም ውስጥ ደግሞ አንደኛው የስትራክቸራል፣ የኤሌክትሪካል እና የሳኒታሪ ማሻሻያ ከሆነ ደግሞ ከክትትል የሚቀርብ ሪፖርት ያስፈልጋል። ቅድም እንዳልኳችሁ ከገቨርንመንት እየመጡ በሳይት ላይ ቼክ ያደረጉባት ደብተራ ማለት ነው። እሷ ታስፈልጋለች። ቀጣይ የሚሆነው ነባር ሊዝ ወይም ደግሞ ቋሚ ሊዝ ከሆነ የሊዝ ውል ያስፈልገናል። እንዲሁም ደግሞ የአፈር ምርመራ። ይህ የአፈር ምርመራ ግን ከጂ ፕላስ ስሪ በላይ ያሉት ላይ ነው እንትን የሚለው ከጂ ፕላስ ስሪ በታች ያሉትን ጂ ፕላስ ቱ፣ ጂ ፕላስ ዋን ያሉትን ብዙ ጊዜ የአፈር ምርመራ አያስፈልጋቸውም። እንዲሁም ደግሞ የስትራክቸራል ስታቲክ ሪፖርት፣ የሳኒታሪ ሪፖርት፣ የኤሌክትሪካል ሪፖርት ያስፈልገናል ማለት ነው። የስትራክቸራል፣ የሳኒታሪ፣ የኤሌክትሪካል ባለሙያዎቹ ላይሰንስ እና የግብር መክፊያ መለያ ቁጥር ያስፈልጋል ማለት ነው። እንዲሁም ደግሞ የመገምገሚያና የማጸደቂያ ክፍያ ይኖራል እሱንም የምትከፍል ይሆናል ማለት ነው። በመጨረሻም የእዳ እገዳ ደብዳቤ ያስፈልገናል። እሱን ደብዳቤ ካሟላም በኋላ የግንባታ ፍቃዳችንን እናገኛለን ማለት ነው። ከዳ ይህ የግንባታ ፍቃድ እጃችን ከገባ በኋላ የሚያገለግለው ለስድስት ወር ጊዜ ብቻ ነው። በስድስት ወር ውስጥ ምንም አይነት ስራ ካልጀመረን ምንም ጥቅም የለውም ማለት ነው። ከስድስት ወር በኋላ እንደ አዲስ ነው ይህን ሁሉ ፕሮሰስ የምንሄደው። እንግዲህ ግንባታ ፍቃድ አገኘን በኋላ ደግሞ ቀጥታ ወደ ስራ ደግሞ መግባት አንችልም። ግንባታ ፍቃድ አገኘን ብለን ቀጥታ ቢውልዳችንን መጀመር አንችልም። ግንባታ ማስጀመሪያ ደግሞ ያስፈልገናል። ብዙ ጊዜ ይሄ የግንባታ ማስጀመሪያ የኮንሰልታንቱና የኮንትራክተሩ ነው ብዙ መረጃዎች የሚገቡት የግንባታ ማስጀመሪያችንን ለማግኘት እንግዲህ የተለያዩ ቅድመ ሁኔታዎች አሉ። ከነሱም ውስጥ አንዱ የኮንትራክተርና የአሰሪ ፎርሞች አሉ። እሱን ፎርሞችን ሞላለን እንዲሁም ደግሞ የመሬቱን ካርታ በሁለት ኮፒ ያስፈልገናል። የሊዝም ከሆነ የሊዝ ውል ያስፈልገናል። እነዚህ እናስገባለን። እንዲሁም ደግሞ የግንባታ ፍቃድ ስድስት ወር ያላለፈው የግንባታ ፍቃድ እሱም ያስፈልገናል ማለት ነው። በተጨማሪ ደግሞ በተቋራጭ የሚቀርብ መረጃ አለ። በተቋራጭ ማለት በገንቢው በኮንትራክተሩ ማለት ነው ያሉ። ከእነሱም ውስጥ አንደኛው በኮንትራክተሩ እና በአሰሪው መሀል የተፈጸመው አግሪመንት ወይም ደግሞ ውል ውል ያስፈልገናል ማለት ነው። እንዲሁም ደግሞ የዋጋ ዝርዝር ቢል ኦፍ ኳንቲቲ የምንለው እሱም ያስፈልገናል። እንዲሁም ደግሞ ኮንትራክተሩ የመድን ድርጅት ያስፈልገዋል፣ ኢንሹራንስ ያስፈልገዋል። ከሚታወቅ የመድን ድርጅት ኢንሹራንስ መግባት ይኖርበታል ማለት ነው። እንዲሁም ደግሞ የስራ ተቋራጩ ምን ያክል የትኛው ግሬድ ላይ ነው የሚለው መታወቅ አለበት። ምክንያቱም ግሬድ እንደየግሬዱ የሚሰራው እንትን ውስን ስለሆነ ማለት ነው። እንዲሁም ደግሞ የኮንትራክተሩ የንግድ ፍቃድ ያስፈልገዋል፣ የንግድ ምዝገባ፣ የግብር ከፋይ ሰርተፍኬት ያስፈልገዋል። ቫት ተመዝጋቢ መሆንም አለበት። እነዚህ ዶክመንቶች ያስፈልጉታል ማለት ነው። እንዲሁም ደግሞ በመጨረሻ ምን ያስፈልጋል? የስራ ተቋራጩ የባለሙያ ደብተር አለ፣ እንደ ደረጃው ይለያያል። እሷ ታስፈልጋለች ማለት ነው። ስለዚህ እነዚህ ፎርሞች ደግሞ ካስገባም በኋላ ምን እናገኛለን? የግንባታ ማስጀመሪያ ማለት ነው። ስለዚህ ከዚህም በኋላ ግንባታችንን በመንግስት ፍቃድ አግኝቷል፣ ስለዚህ ስራችንን መጀመር እንችላለን ማለት ነው። አሁን ቀጣይ የሚሆነው ደግሞ የመጠቀሚያ ፍቃድ ነው። አሁን የፕላን ስምምነት አወጣን የግንባታ ፍቃድ አወጣን ግንባታም ተፈቀደልን አስጀመረን። በዚህም ስቴፖች ተከትለን ከጨረሰን በኋላ ያስገባነው እኛ ያስገባነው ሰነድ አለ በዛ ሰነድ መሰረት የተሰራው የሚለውን በመንግስት በኩል ያሉ አካላት በደንብ ያዩታል ማለት ነው። እዛም ይህን አረጋግጠው የማስጀመሪያ ፍቃድ ይሰጡናል ሕንጻችንም መጠቀም እንችላለን ማለት ነው። እንግዲህ በቪዲዮችን ብዙ እንደተማራችሁበት ተስፋ እናደርጋለን። በቀጣይም እንድትሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን አሳውቁን የምናዘጋጅላችሁ ይሆናል። የሳምንት ሰው ይበለን። ቻው